እንኳን ብቅ ያልኩት የዚህ ኢትዮጵያ ውስጥ ያለው የኦህዴድ ብልጽግና ሰባት አመት ጉዞ ታሪኩ እንዴት ይመስላል በሚል ብዙ አንዳንድ የብልጽግና ካድሬዎች ሚዲያ ላይ ሲያሰማራቸው አይቻለው። ብልጽግና ኢንፋክት እኔ ኦህዴድ ብልጽግና የመጀመሪያ ደህና እንትን የላቸውም አባል ላይክ አለ አይደለ? አንዳንድ ጊዜ ምልህ ፕሮግራም ወይ አጀንዳ አስተዳደር፣ መጥፎም ይሁን ጥሩ፣ አትሊስት በስርዓቱ ለመሞገት ለማውራት፣ ለመናገር የሚችሉ የሉ እና ጥርቅሙ በሙሉ ኦነስትሊ፣ ያው የኢትዮጵያ ህዝብም አገር ውስጥም ከሀገር ውጭ ያለ የሚታዘበው ነው። ዝብሉቅ ምልህ ባዶ ቅራቅም ጭንቅላት ነገር ነው የሰበሰብከው ግን ሰባተኛ አመት ስርዓቱ እንዴት ይታያል? የድጋፍ ሰልፍ ብዙ ሆታ ምናምን ተፈልጎ ነበረ፣ ምንም የለም። አይ ቲንክ ያየሁት ኦሮሚያ ክልል፣ እሱም ኦህዴድ በግድ ያስወጣቸው ቤታችሁ እንዳልቀማ እንዳላስራችሁ ምናምን በሚል ያስወጣቸው ናቸው። ሌላ ክልል አላየሁም። ሰባት አመት ምን እንደነበረ ኢትዮጵያዊ ብቻ አይደለም አለም ላይ ያለ ዜጋ ጋር የዘር ማጥፋት በሰባት አመት የዘር ማጥፋት ጦርነት፣ የጦር ወንጀል፣ የሰብአዊ መብት ጥሰት፣ ክራይም አገነስት ዩማኒቲ፣ ጄኖሳይድ፣ ዋር ክራይም እነዚህን የታዩት ሰባት አመት ዲስትራክሽን፣ መፈናቀል፣ ረሃብ፣ በረሃብ መሞት፣ የኑሮ ውድነት ይታወቃል። ይሄንን ራሱ የብልጽግና ስብስቡ ራሱ ያውቀዋል። የሚያውቀው ሀቅና እውነት ግን ይህንን እንደው ድፍጥጥ አድርጎ ደግሞ አንዳንድ ያለ አይንህም በጨው አጥበህ ምንም እንዳልተፈጠረ ምንም እንዳልተደረገ ወጥተህ ለማውራት ምትፈልግበታል እንደነሱ አይነት ካድሬ የጦር የፓርቲ አባላት የተወሰነ አሰማርቷል። ግን ለመናገርም አንዳንድ ጊዜ ውሸትን እውነት ብሎ የሚያሳምኑ ካድሬዎች አሉ። ግን የእሱ እንኳን ውሸትን እውነት እውነትን ቢያዩ እውነትን በትክክል ገልጾ ለማስረዳት የሚችሉ ስብስቦች ማለት ነው። ሰባት አመት ኢትዮጵያዊ ደምንባ ነው ያለቀሰው። ግን ችግሩ በሰባት አመት ውስጥ መከራው አብቅቷል አይደለም እስቲል መከራው ቀጥሏል። ምናልባት ኢትዮጵያዊ ቆም ብሎ ማሰብ ያለበት በሰባት ያለውን በሰባት አመት ውስጥ ደረሰብኝ ሆነብኝ የሚለውን ግምገም አይደል? ይሄ ስርዓት ሌላ ሰባት አመት ከቀጠለ ደግሞ እስካሁን በሰባት አመት ውስጥ የተፈጸሙት ነገሮች በሌላ እጥፍ ነው የሚቀጥሉት። ምክንያቱም ለምን ከተባለ አገሪቱን ስረከብ አብይ አህመድ ጦርነትም አልነበረም። ይህን ያህል አገሪቷ ላይ የሚያንዣብብ አደጋም አልነበረ። በሰላም ነው የተረከበው። በሰላም ነበር ያወራው። ልክ አብይ ወደ ስልጣን ሲመጣ የነበረው ጩኸት ተቀባይነቱ ላይ ሰላማዊ ሰልፍ ሳይሆን ያ የአብይ አህመድ በመደገፍ የተደረገው ሰልፍ ቁጥሩ ቀላል የማይባል ኢትዮጵያዊ በመስቀል አደባባይ ላይ ብዙዎቻችሁ የምታስታውሱት ይመስላል። ቀላል የማይባል ቁጥሩ ወጥቶ ሆ ብሎ እንደተቀበሉ ዛሬ ላይ ሲታየስ፣ ዛሬ በመስቀል አደባባይ አይደለም በቀበሌ አዳራሽ ሰው ብትጠራ አብይ አህመድን ለመደገፍ የሚወጣ የለም። ምናልባት ኮንደሚኒየምና ይሄ ምናምን የምትሰጧቸው መሬት የምትሰጧቸው ካድሬዎች ወጥተው እንትን ሊሉ ይችላሉ። አሁን አሁን ኢቨን ሶሻል ሚዲያ ላይ አይቻለው፣ በተለያየ ሚዲያ ላይ አይቻለሁ የሚያሰማራቸው ካድሬዎች ልክ የስርአቱ ቢጤ ናቸው፣ የስርአቱ ቢጤ ናቸው። ግን አሁን ምንድን ነው እኔ ለመናገር የፈለግኩት በሰባት ዓመት ውስጥ ይህን ያህል ዲስትራክሽን ከመጣ ሌላ ሰባት ዓመት ቢጨመርለት ምን አይነት ዲስትራክሽን ይዞ ይመጣል? ምክንያቱም እስካሁን ያበቃ ነገር አይደለም፣ ኮንቲኒየስሊ ቀጥሏል። አሁን እያንዳንዱ ቅድም ያወራናቸው ነገሮች ምናልባት በስፋት ሊቀጥሉ ይችላሉ። እስካሁን አብይ አህመድ የሚገለው የራሱን ህዝብ ነው። ጦርነቱም በራሱ ህዝብ ላይ ነው። ኦሮሚያን፣ አማራ ክልልም፣ ትግራይ ክልልም ሌላም ሌላም በራሱ ህዝብ ላይ ነው። ምናልባት ይህን ጦርነት ወደ ጎረቤት ደግሞ ይዞት ከሄደ ወይ ከሱዳን ወይ ከኤርትራ ወይ ከሌላ ጋር ደግሞ ሲጀምር ምን ሊሆን እንደሚችላው ትካሙ ቆም ብሎ ማሰብ አይ ቲንክ በጣም ምንድነው የሚጠቅመው አንዳንድ ጊዜ ሰዎች ችግሩን ከማንሳት በላይ መፍትሄውን ጠቁመህ ብትሄድ፣ ወል መፍትሄ የምትጠቁመው እኮ መፍትሄ ለሚያዳምጥ ነው። ኢን ፈርስት ፕሌስ ችግሩን ራሱ ፈጥሮ ችግሩን ራሱ ለሚያራምደው አካል መፍትሄ ልትነግረው አልችልም። ምክንያቱም መጀመሪያ በመፍትሄ ሀሳብ የመጣ አመራር ሰላም በሆነ አመራር የመጣ በሰላም መጥቶ የኢትዮጵያ ህዝብ ከጫፍ እስከ ጫፍ ተቀብሎት ተቀብሎት ከጀመረ በኋላ ራሱ እኮ ነው ይሄን ሁሉ ኬውስ የፈጠረው። ስለዚህ አሁን መፍትሄውን የምትነግረው አይባልም። መፍትሄውን የምትነግረው እሱ ያልፈጠረው ችግር ይሆንና በኋላ ግድ የለህም በዚህ ትወጣለት። እሱ ሆን ብሎ ግን ኢንቴንሽናል የፈጠረው ችግር ከሆነ መፍትሄውን አይደለም የሚፈልገው፣ አሁንም ችግር እየፈጠረ እያደናገረ መቀጠል ነው መፍትሄ ቢሆንማ ቀላል ነው እኮ አይ እሱም ያውቀዋል። በመጀመሪያ ሀገሪቷ ውስጥ ያለውን ችግር ማኔጅ የሚያደርግበት ወይንም አገሪቷን ሊድ የሚያደርግበት አቅም እጦት ነው የመጀመሪያ። አቅም ሲያጥር ምድ ነው የምታደርገው? እንደ ማን ነው? እንደ ኃይለ ማርያም ደሳለኝ አይ ሀገር ለመምራት አልቻልኩም ብለህ ነው የምትለቀው አይደል? አቅም ያለው ሰው ይውጣ ነው። ሌላው ዋል አትሊስት ብቼን በመወሰን ለምሳሌ ሀገሪቷን እየመራት ያለው ዋን ማን ሾ አብይ ነው። እንደ ፓርቲ ያው የኦህዴድ በየመንግስት መስሪያ ቤት የተጠራቀመው የኦህዴድ ብልጽግና ካድሬ ነው፣ ሌላ የለም። ኤርፖርት ሂድ፣ ጉምሩክ ሂድ፣ ኢሚግሬሽን ሂድ፣ ደህንነት ሂድ፣ ፌዴራል ሂድ፣ ሚሊተሪ ቦታ ሂድ፣ አየር ሀይል ሂድ፣ እንዳለ የኦህዴዶች ናቸው። የኦህዴድ ብልጽግና ነው የተቆጣጠሩ። መቆጣጠራቸው አደለም። ግን የተቆጣጠሩት ሰዎች እንደው ትራክ ሪከርዳቸውን ብታያቸው ምንም ለዛ ነው አገሪቷን ይዘዋት ገደል እየገቡ ያሉት። ምናልባት የተቀረችዋንም እኮ ገደል ይዘዋት ሶ መፍትሄው ምንድን ነው? በአጭሩ አንዱ እንደጠቆምኩት ነው። ሌላው አይ ከስልጣን ኮረድ የሚያሳድዱናል ብሎ የሚፈራ ከሆነ እሺ ከሌሎች ጋር ልስራ ብሎ በሩን መክፈት ነው። እነሱ የሚፈልጉት ደደብ ሰው መመልመል ነው። አሁን ፓርላማ ውስጥ ያለው ባለፈው ጊዜ ተናግር ያለው ምንም ምልህ ፕሬዘንቲንግ ባዲ በት ደሪዝ ኖ ብሬን እንዳለ ፓርላማ ውስጥ ያለው የፉዞ ፉዞ የደደብ ስብስብ፣ የሚተኛ የሚያዛጋ፣ ምናምን። ኤኒሃው የተመረጠውም ለማጨብጨብ። ለማሰብ የሚችሉ ሰዎች ፓርላማ አስገባ፣ ለመጠየቅ የሚችሉ ፓርላማ አስገባ፣ ቻሌንጅ ሊያደርጉ የሚችሉ ሰዎች ፓርላማ አስገባ። አገሪቷ በእያንዳንዱ ሴክተር ዘርፍ ላይ አቅም ያላቸው ብቃት ያላቸው ካድሬ ሳይሆን ካድሬ ሳይሆን በብቃት ደረጃ ለክታ አስገባ። እሱ ነው የመፍትሄ አካል። እሱ ነው ለውጥ ለውጥ የሚባለው። ከዛ ተነስተህ ኢንስቴድ አሁን ትናንትና ነው የሰማው፣ ከትናንት በስቲያ ሌላ 80 ሚሊዮን ዶላር አውጥቶ ፕሌን። አሁን አብይ አህመድ ማን ይሙት ኢትዮጵያ ውስጥ አሁን ባለው ችግር ውጥረት፣ 80 ሚሊዮን አውጥተህ የግል ፕሌን ትገዛለህ? ግን ልጁ እንደዛ አለው አለቀ። ይሄ የሙቪ ሙቪ አክተር ስታር ነው መሆን የሚፈልገው የሚወደው ቪዲዮ እና ፎቶ ነው የሚወደው። አይታችሁታል ሳይክል ሲነዳ የፈለግ በቃ እንትን ነው ለተከታታይ ፊልም ወይ ድራማ የመረጥከው እንጂ ሀገር ምራ ብለህ ኃላፊነት የሰጠው ሰው አይደለም። ይመስለ ስለዚህ የ8 ሚሊዮን አውጥቶ ፕሌን ገዛ ወይ አይደንቀኝም፣ አይደንቀኝም። አምስት መቶ ሺህ የአዲስ አበባ ከተማ ነዋሪ አፈናቅሎ አስር ቢሊዮን ዶላር አውጥቼ ቤተ መንግስት እሰራለሁ ይል የበሻሻው ልጅ። አገሪቷ ግን እዩት፣ በግብርናው ሴክተር እዩት፣ በንግዱ ሴክተር እዩት፣ በሁሉም በመንግስት መስሪያ ቤት ሴክተር እዩት። ሜዲካል ዶክተር እንኳን በደሞዙ መተዳደር ስለማይችል ከስራ በኋላ ታክሲ ነደ። የዩኒቨርሲቲ አስተማሪዎች በቂ ደግሞ ስለማይከፈላቸው ከተማሪ ጋ ያድራሉ። የመንግስት መስሪያ ቤት ሰራተኞች በምሳ ሰዓት ወይ መስጊድ ወይ ቤተክርስቲያን ያሳልፋሉ። ለምን? ይሄስ ፕሌን ይገዛልሃል? ቤተ መንግስት ሰራ። ሶ ኤኒዌይ፣ ምልህ ይሄንን ብዙ እያወራሁ አልቀጠልም። ብዙ አውርቼበታለሁ። እኔ አሁን እንዲያውም ማውራት የምፈልገው እኮ ለስርዓቱ አይደለም። ለካድሬ ለስርዓቱ ምናምን እነሱ ለአውራቸውም አልችልም። አንደኛው ምልህ ጭንቅላት ለማሰብ የታደለ ስብስብ ቢሆን ታወራለ። እኔ ማወራው ብዙ ጊዜ ለህዝብ ህዝብም ቆም ብሎ እንዲያስብ፣ አንዳንዴ መፍትሄ የሚያመጡልህ ሰዎች መከራና ችግርህን የሚያረዝሙብህ ከሆነ አንተ ራስህ ለራስህ መፍትሄ አምጣ። እንደ ህዝብ፣ እንደ ግለሰብ፣ እንደ ማህበረሰብ፣ እንደ ሀገር ህዝቡ ምን ማረግ አለብኝ ብሎ ቆም ብሎ እንዲያስብ በእያንዳንዱ ሴክተር በእያንዳንዱ ተቋም ውስጥ ያለ ስብስብ ሲሰበሰብ እንግዲህ ከድጡ ወደ ማጡ ከአንድ ችግር ወደ ሌላ ችግር ነው እየሄድን ያለ ነው። ምን ብናረግ ምን ብንሰራ ጥሩ ነው ብሎ ራሱ ነው መጠየቅ ያለ ራሱ ነው መፍትሄ መምጣት ያለበት። በአጭር ቃል ስርዓቱ ላይ ያለው የአብይ አህመድ ስብስብ መፍትሄ ያመጣልኛል ካልክ በሰባት ዓመቱ ውስጥ የተፈጸመው እልቂት በእሱ ጥፎ ነው ይቀጥልልሃል እንጂ የሚመጣልህ መፍትሄ ማህበረሰቡ ተቋማት በቃ የዚህ የሰባት አመቱ እልቂት የጀኖሳይድ እልቂት፣ የዋር ክራይም፣ ክራይም አገንስት ሁማኒቲ እነዚህ እነዚህ ሰብአዊ መብት ጥሰት፣ የጦር ወንጀል፣ የዘር ማጥፋት በሰባት አመት ውስጥ ተፈጽመዋል። እንዳይቀጥል ይሄ ምንም እናደርግ ብሎ ሁሉም በግለሰብ በማህበረሰብ በተቋም ደረጃ ያወራ፣ ራሱ መፍት ይዞ ይምጣ። ሌላ ነገር የለም። ስለዚህ ሰባት አመት የሚዘከረው እንዴት ነው የሰባት ለሁለት ሰው የደመረ የታከለ ዳማ ነው። በዛንም ይታወሱ ነገር ነው እና አዝናለሁ። ያው እንደኛ አይነት ገለልተኛ የሆነ ለብሔር ብሔረሰቦች ለኢትዮጵያዊ ክብርና ፍቅር ያለው ገለልተኛ ሰው ብዙ ጊዜ ጠቁመናችኋል። ያን የመሰላችሁ ፖለቲካ ወገንተኝነት ነው አልነበረም፣ ኃላፊነት እንደ ዜጋ እንደ አንድ ለሰው ልጆች ክብር እንዳለው ሰው የሰው ልጆች ክብር እያቀለለ የሰው ልጆች ለማጥፋት የመጣ ስርዓት ለኢትዮጵያ ሕዝብ ለማንቃት ነበር የሄድንበት። በወቅቱ ተቀባይ አላገኘንም። ዛሬ ግን ኢትዮጵያ ውስጥ እርግጠኛ ነኝ ከ ዘጠና ፐርሰንቱ በላይ እኔ የምናገረውን ሀሳብ በደንብ እንደሚቀበል አውቃል። የተለያየ ምልክቶች ይደርሱኛል። አንዳንዴ ከሚዲያ ስጠፋ ሁሉም ብሄር ብሄረሰቦች የጠፋህብን ድምጻችን ለሆነ ነገር በል ምናምን ይሉኛል። እኔው አልጠፋውም አለሁኝ ለማለት ነው በዚህ አጋጣሚ። ስለዚህ ሰባት አመት የብልጽግና አገሪቷን አኬልዳማን ያረጋት ሌላ አመታት ከቀጠላችሁለት ደግሞ ከዚህም የባሰ ሊመጣችን፣ ምናልባት በታሪካችን አለም ላይ ሆኖ ተፈጽሞ የማያቅ ነገር ሊፈጸም ይችላል። እሱ ፍርሃት አለ፣ ፍርሃት አለኝ። እየታዩ ያሉት ምልክቶችም ደግሞ እሱ ነው የሚመስሉ ስለዚህ መፍትሄ ያለው ህዝቡ ጋር ማህበረሰቡ ጋር ተቋማት ጋር ግለሰቡ ኢትዮጵያዊ ጋር ነው እንጂ ስርዓቱ መፍትሄ ዞን የሚመጣበት ምንም ምክንያት እና ሰባት ዓመት እንደዚህ ነው የሚታወሰው። ኤኒሃው ብዙ የብልጽግና አንድ አንድ አልፎ አልፎ እዚህም ዛም ለማውራት ሲሞክሯ ያለው ስቃለው ተስቃለው እንኳንስ ስርዓቱን ተንትነው ለማስረዳት ስማቸውን ከና አባታቸው ቢናገሩ እንኳን ቁጭ ብለህ ለማዳመጥ የማይጋብዙ ናቸው። እና ይህንን እላለሁኝ። በዚህ እንግዲህ ከተማችን ላይ ትንሽ ሙቀት ስላለ በዚች ሙቀት ላይ ሆኜ ይህችን መልእክት ላስተላልፉ። መልእክታችንን ሼር አድርጉ፣ የዩትዩብ ገጻችንን ጎብኙት፣ ሰብስክራይብ አድርጉት፣ ላይክ አድርጉት እላለሁ። በዚ አጋጣሚ አመሰግናለሁ። መልካም